በፓኪስታን እና ህንድ መሃል ካሽሚር ላይ የአርማጌዶን ነው የተባለለት የሚሳኤል ጦርነት ሲፈነዳ የወልቃይት እሳት ተቆስቁሷል። ለአመታት በውጥረት ውስጥ በነበረችውና እና ህንድና ፓኪስታን በሚወዛገቡባት ካሽሚር የሚሳኤል ተኩስ ልውውጡ ደርቷል አይሏል። ከአመታት በፊት ጋዜጠኛ ተመስገን ደሳለኝ ወልቃይት እንደ ካሽሚር፣ ወልቃይት ጥቁሯ ካሽሚር ትሆንን ሲል አንድ አነጋጋሪ ጽሑፍ አስነብቦ ነበር። ጋዜጠኛው በዚህ መጣጥፉ ለአመታት በውጥረት ውስጥ የከረመውን ካሽሚርን በማንሳት ወልቃይትን በውጥረት ውስጥ ቆይቶ አንድ ቀን ሊፈነዳ ይችላል ይህም የሚሆነው ህወሓት ወል ወልቃይትን በኃይል ሊቆጣጠር የሚል ውሳኔ ላይ ሲደርስ ነው ሲል ስጋቱን አጋርቶ ነበር። ታዲያ ከሰሞኑ በካሽሚር ፓኪስታንና ህንድ በዚች ግዛት ወደ ጦርነት መግባታቸውን ተከትሎ ህወሀትም ሱዳን ያለውን አርሚ ሰባ ሰራዊቱ ከወልቃይት 20 ኪሎ ሜትር ላይ እንደሚገኝ እየዛተ ነው። ጀነራል ታደሰም ከአራት ኪሎ ሹመት በኋላ የወልቃይት አመራሮችን ሰፋሪ ወራሪ በማለት መዝለፋቸውን አጠናክረው ቀጥለውታል። ይህን ተከትሎ ታዲያ አምባሳደር ሱሌይማን ደደፎ ጀነራል ታደሰ ወረደ ወልቃይትን በኃይል በመጠቅለል የአገረ ትግራይን ሊያዋልዱ እየተንቀሳቀሱ ነው ሲሉ በትላንትና ውለት ከሷል። ጋዜጠኛ ተመስገን ደሳለኝ ከዓመታት በፊት የሰጋው ድሆ ድሆ ሊፈነዳም የተቃረበው ይመስላል። የካሽሚር ጦርነት መቀስቀሱን ተከትሎም ህወሓት የልብ ልብ ተሰምቶት ወደ ወልቃይት ተኩሶ ውጥረቱን ወደ ግጭትና ጦርነት ሊቀይረው እንደሚችል በብዙሃኑ ዘንድ ተፈርቷል። ከዓመታት በፊት ጋዜጠኛ ተመስገን ደሳለኝ ህወሓት ወልቃይትን ዳግም በኃይል አስመልሳለሁና እቆጣጠራለሁ ካለ እንደ ፓኪስታንና ህንድ እንደሚወዛገቡባት ካሽሚር ልትሆን ትችላለች በማለት ተናግሮ ነበር። ጥያቄውን በተለመደው መንገድ እወጠዋለሁ የሚለው ህዋታዊው እብሪት ለህንድና ለፓኪስታን ዛሬም ድረስ ራስ ምታት የሆነችውን የካሽሚር ግዛት ክሰት እንዳደረገ ሁሉ እዚሁ ዓይናችን ጥቁሯን ካሽሚር ማዋለዱ አይቀሬ መሆኑን ለመናገር የነብይነት

ጭቆና ቀቢጸ ተስፋን ያስፋፋል የሚሉ ጸሐፍትን ከግዙፉ የአመድ ክምር ስር ፍምረመጥ የሚፈለቅቅ ሞት አይፈሬ ትውልድ ለመምጣቱ ምልክቶቹን እንዲያስተውሉ እመክራለሁ በማለት ህዋት በኃይል ወልቃየትን እቆጣጠራለውና አስመልሳለሁ ካለ ወልቃየት እንደ ካሽሚር ልትሆን ትችላለች በማለት ነበር ያስጠነቀቀው። ጋዜጠኛው በዚህ አመጣጥፉ ነጻ የትግራይ ሪፐብሊክን በመመስረት ህዋት በዚህ ቅዠት ተለክፏል በማለት ይቀጥልና ነገር ግን በወቅቱ ቅዠቱን ለማስፈጸም የሚችልባት ደጋ ደጋፊ አቃፊ ሁኔታዎች ስላልተሟሉ ስልታዊ የአቋም ለውጥ አድርጎ የትግሉን አጀንዳ በብሔር ጭቆና ስም በመጥለፍ አያሌ አገራዊ ጥቅሞቻችንን ለምዕራባውያንና ለአረብ አገራት ጭምር በመስዋዕትነት አቅርቦ ለስልጣን በቅቷል። ህዋት የነጻ መንግስት ጥያቄውን ለጊዜው መሳቢያ ውስጥ ቢከተውም ለግንጠላ ያዘጋጀውን የበረሃ ካርታ ግን ከመተግበር ያገደው አንዳችም ኃይል አልነበረም። በዚህ ምክንያት ከጎንደርና ከወሎ ግዛቶች የተነጠቁ በርካታ መሬቶችን እወክለዋለሁ ለሚለው ማህበረሰብ እንዳምባሻሸንሽኖ ማከፋ ከፋፈሉን ሁላችንም የምናውቀው ሐቅ ነው በማለትም ተናግሮ ነበር። ታዲያ በአሁን ሰዓት ላይ እነ ኮሎኔል ደመቀ ኃይላቸውን እያፈረጠሙ ሰራዊት በማሰልጠንና በማስታጠቅ ተጠምዷል። በአንጻሩ ህወሓት በተለይም ጄኔራል ታደሰ ወረደ የጊዜው መንግስቱ ፕሬዝዳንት ከሆኑ በኋላ በተደጋጋሚ ወልቃይትን የተመለከተ መግለጫ እያወጣ ነው። በዚያ መግለጫው ታዲያ በተደጋጋሚ በአሁኑ ወቅት ወልቃይትን እያስተዳደሩ የሚገኙትን እነ አቶ አሸተ ደምለውና እነ ኮሎኔል ደመቀ ዘውዱን ሰፋሪ፣ ወራሪ በማለት በመዝለፍ ላይ ተጠምዷል። ከዚህ በተጨማሪም ከአልቡርሃን ጋር ወግኖ በሱዳን እየተዋጋ የሚገኘው አርሚ ሰባ ወልቃይትን በኃይል ለመቆጣጠር ከወልቃይት 20 ኪሎ ሜትር ላይ እገኛለሁ በማለት በትላንትና እለት ተናግሯል። ይህን ተከትሎ ታዲያ ጋዜጠኛ ተመስገን ደሳለኝ ከአመታት በፊት እየፈራው ወልቃይት ጥቁሯ ካሽሚር ትሆንን የሚለው ስጋት ክፉኛ አይሏል። በካሽሚር ከሰሞኑ ህንድና ፓኪስታን ሚሳኤል እየተታኮሱ ይገኛሉ። ሁለቱ ኒውክሌር ታጣቂ ጎረቤት ሀገራት ህንድና ፓኪስታን ከብሪታንያ ነጻ ከወጡ በኋላ ወደ 80 ዓመታት ለሚጠጋ ጊዜ በጠላትነት በአይነ ቁራኛ ሲጠባበቁ ነው የቆዩት። አገራቱ ፍጭጫ ውስጥ የገቡት ሁለቱም የራሳቸውን ዶነች በሚገልጿት ካሽሚር ምክንያት ሲሆን፣ ምንም እንኳን ግዛቲቱን ህንድና ፓኪስታን ለሁለት ቢካፈሏትም ሰላም አላገኙም። ባለፉት 8 አስርተ ዓመታት ውስጥ አገራቱ በካሽሚር ሰበብነት ሁለት ከባባድ ጦርነቶችንና ግጭቶችንም አስተናግደዋል። በካሽሚር ውስጥ ግዛቲቱ ከየትኛው አገር ጋር መሆን እንዳለባት በተመለከተ ያለው አስተያየት የተከፋፈለና የተካረረ እንደሆነ መረጃዎች ያመላክታሉ። በርካቶች በህንድ ስር ከመተዳደር ይልቅ ነጻ አገር መሆንን አሊያም ከፓኪስታን ጋር መዋደን ይመርጣሉ። ለዚህም ሃይማኖት አንድ ምክንያት ሲሆን በህንድ ይዞታ ስር ያለው ጃሙና ካሽሚር ውስጥ ከሚገኘው ህዝብ ከ60 በመቶ በላይ ሙስሊም ሲሆን ይህም ሙስሊም ብዙሃን የሆነበት ብቸኛ ሁለተኛው የህንድ ክፍል ያደርገዋል። ከ1989 ጀምሮ የህንድን አስተዳደር በመቃወም በአካባቢው በ10 ሺዎች የሚቆጠሩ ሰዎችን ህይወት ያጠፋ የትጥቅ አመፅም ተካሂዷል። ህንድ በካሽሚር የሚንቀሳቀሱት ታጣቂዎችን በመርዳት ፓኪስታንን ብትከስም ጎረቤት ፓኪስታን ግን ይህንን በተደጋጋሚ ታስተባብላለች። በ2019 የህንድ መንግስት በሚያስተዳድረው የካሽሚር ክልል ውስጥ ከባድ ደህንነት የማስከበር እርምጃ ወስዶ ግዛቱ የነበረውን ከፊል የራስ ገዝነት ስልጣን እንዲገፈፍም አድርጓል። ይህ ህንድ ለካሽሚር ሰ ተከታዩ የነበረው ልዩ መብት ከተነሳ በኋላ ለበርካታ ዓመታት በአካባቢው የሚካሄድ የትጥቅ እንቅስቃሴ ጋብ ብሎ ለጉብኝት የሚመጡ ቱሪስቶች ቁጥር በከፍተኛ ሁኔታ ጨምሮ በአውሮፓውያን 2016 ኡሪ በተባለው የካሽሚር አካባቢ 19 የህንድ ወታደሮች ከተገደሉ በኋላ ህንድ ሁለቱን ሀገራት በግዛቲቱ ውስጥ የሚለየውን ድንበር ተከትሎ የታጣቂዎች ይዞታዎች ናቸው በተባሉ ኢላማዎች ላይ ለይቶ የመምታት ጥቃት ማካሄድ ጀምራለች። በ2019 ደግሞ የፑልፓማ የቦምብ ጥቃት በሚባለው ጥቃት ከ40 በላይ የህንድ ሚሊሻ አባላት መገደላቸውን ተከትሎ ከ1971 ወዲህ ለመጀመሪያ ጊዜ ህንድ ወደ ፓኪስታን ግዛት ዘልቃ በመግባት ጥቃት ፈጽማለች። ይህም ፓኪስታን የአጸፋ እርምጃ እንድትወስድና የጦር አውሮፕላኖቻቸውን የአየር ላይ ውጊያ እስከ ማድረግ አድርሷቸው ነበር። ለአመታት በሁለቱ ሀገራት መካከል አንጻራዊ ሰላም ከሰፈነ በኋላ በዚህ አመት ሚያዝያ ወር ከጥቂት ሳምንታት በፊት ታጣቂዎች ህንድ በምታስተዳድረው ካሽሚር ውስጥ በአንዲት የመዝናኛ ከተማ በፈጸሙ ጥቃት 26 ቱሪስቶች ተገደሉ። ይህም በ20 አመታት ውስጥ በሰላማዊ ሰዎች ላይ የተፈጸመ እጅግ አደገኛው ጥቃት ተብሎ ተመዝግቧል። ለዚህም አጸፋ ከሁለት ሳምንት በኋላ ህንድ በፓኪስታን ውስጥ እና በፓኪስታን በሚተዳደረው ካሽሚር ውስጥ የሚገኙ ኢላማዎች ሰዎችን በሚሳኤል ደብድባለች። በዚህም ሳቢያ በአገራቱ መካከል ያለው ፍጥጫ ሊባባስ ይችላል የሚል ስጋት ፈጥሮ ፍጥጫው እንዲረግብ ጥሪ እየቀረበ ይገኛል። በእነዚህ ዓመታት ሁሉ ካሽሚር በዓለም ላይ ካሉ ከፍተኛ ወታደራዊ እንቅስቃሴ ከሚደረግባቸው አካባቢዎች መካከልም አንዱ ሆናለች። መረጃዎች እንደሚያመላክቱት በ2003 ህንድና ፓኪስታን ተኩስ አቁም ለማድረግ ከስምምነት ላይ ደርሰው ነበር። በአውሮፓውያኑ 2014 የአሁኑ የህንድ ጠቅላይ ሚኒስቴር ሞዲ ወደ ስልጣን የመጡት በፓኪስታን ላይ ጠንከር ያለ አቋም እንደሚይዙ ቃል ገብተው የነበረ ቢሆንም የሰላም ንግግር ለመጀመር ፍላጎት እንዳላቸው አሳውይተዋል። በዚያ ወቅት የፓኪስታን ጠቅላይ ሚኒስቴር የነበሩት ነዋዝ ሸሪፍ ዴሊ ውስጥ በተካሄደው ሞዲ ስልጣን ለመረከብ በፈጸሙት የቃለ መሐላ ስነስርዓት ላይ ተገኝተውም ነበር። ነገር ግን ከአንድ ዓመት በኋላ ህንድ በሰሜናዊ ግዛቷ ፑንጃብ ውስጥ በሚገኘው የአየር ኃይል ጦር ሰፈር ላይ ለተፈጸመባት ጥቃት ከፓኪስታን ለሚነሱ ታጣቂዎችን ተጠያቂ አድርጋለች። በዚህም የተነሳ ጠቅላይ ሚኒስትር ሞዲ በፓኪስታን ዋና ከተማ ኢስላማባድ ውስጥ በአውሮፓውያን 2017 ይካሄድ በነበረው ቀጠናዊ ጉባኤ ላይ ለመሳተፍ የነበራቸውን እቅድ ሰርዟል። ከዚያ ጊዜ ወዲህ በጎረቤታሞቹ ህንድና ፓኪስታን መካከል ያለውን የሻከረ ግንኙነት የሚያስተካክል ምንም አይነት እርምጃ ከሁለቱም ወገን አልተወሰደም። አሁን ደግሞ ህንድ በምትቆጣጠረው ካሽሚር ውስጥ ከሁለት ሳምንት በፊት በቱሪስቶች ላይ የተፈጸመውን ጥቃት ተከትሎ ማክሰኞ ሌሊት በፓኪስታን ውስጥና በምትቆጣጠረው ካሽሚር ላይ ተከታታይ ድብደባዎችን ፈጽማለች። ፓኪስታን ጦር ሰራዊት በጥቃቱ ወቅት አምስት የህንድ የጦር አውሮፕላኖችና አንድ ድሮን መጥቶ መጣሉን ቢገልጽም ከህንድ በኩል ግን የተባለ ነገር የለም። ፓኪስታን በጥቃቱ ቢያንስ 26 ሰዎች ሲገደሉ፣ ሌሎች 46 ደግሞ ቆስሏል ስትል፣ ህንድ ደግሞ በምትቆጣጠረው ካሽሚር ላይ ፓኪስታን በፈጸመችው የከባድ መሳሪያ ድብደባ ቢያንስ 15 ሰዎች መሞታቸውንና 43 ሰዎች መቁሰላቸውን አስታውቃለች በእንዲህ መልኩ ህንድና ፓኪስታን የሚወዛገቡበት ካሽሚር አገራቱን ወደ ኒውክሊየር ጦርነት እያንደረደረቻቸው ነው በዚህ ኢትዮጵያ ደግሞ አማራና ትግራይ ክልሎች የሚወዛገቡበት ወልቃይት እንደ ካሽሚር ሁሉ የጦርነት መንስኤ ሊሆን ይችላል እየተባለ በበርካቶች ተሰክቷል ጋዜጠኛ ተመስገን ደሳለኝ እንደተነበየውና እንደፈራው ወልቃይት ጥቁሯ ካሽሚር ልትሆን ትችላለች ወይ የሚለው በቀጣይ አብረን የምንመለከተው ይሆናል